እስካሁን ድረስ ስለሷ ብዙ ማስረጃዎች ብዙ እንትኖች እየተያዙ እንግዲህ ምንም ቢሆን የእነዚህ የጎዳና ላይ እንትን ያሉትን ልጆች አደንዛዥ ጽያ እንትን እያለች እንግዲህ ወደ ወንጀል እንዲሰሩ እያደረገች የእነሱ ራሱ ብትገኝች የቤት ሰራተኛዋ በጣም ትልቅ ቅጣት የሚያስፈልጋት ሴት ናት። እንደዚህ በቀላሉ ዝም ብላ የምትተው አይደለም። በአቤል ጉዳይ ብቻ አይደለም ወንጀል እየሰራች ያለችው እና ዛን እንግዲህ ይቺ እህት የተባለችው እንግዲህ እሷ ያለችበት ሆቴል ያረፈችበትን ሆቴል እንደምታውቅ ቁጥሩን፣ ምኑ የቤቱን ቁጥር ምናምን ነው እንግዲህ ሁሉን ነገር ለአቤል እኔ መጀመሪያ ይህን ነገር ያረገችው እንግዲህ እህት ናት የሊያ እህት ናት። አንደኛ ነገር ምን አስባ ነው ባለፈው አላቅም ብላ ነበረ እንግዲህ ለአቤልም ለልውልም እሷ ያለችበትን ቦታም አናቅም አይተናትም አናቅም ብለው ነበር ዛሬ ተነስታ እንግዲህ የቤት ቁጥሩ ያለችበት ያረፈችበት ሆቴል ውስጥ እንደምትኖር ነው እንግዲህ እየተናገረች ያለችው እኔ ምን እንደፈሩ ታውቃላችሁ ይቺ ልጅ ምን አስባ ነው ወጥመድ አዘጋጅተው ነው ወይስ ሲጀምር እነሱ ተጠንቅቀው ነው እንደዚህ አይነት ነገር ሲሄዱ ዝም ብለው እዚህ ቦታ አለች ምናምን ስለተባለ እንደዚህ ዘው ብለው ምናምን የሚሄዱበት ነገር አይደለም። በደንብ ጥንቃቄ አድርገው ነው የሚሄዱት። ግን እህት ነኝ ያለችው ይመስለኛል ከዚህ ወንጀል ውስጥ የምትሳተፍ ይመስለኛል፣ ወይ በገንዘብ አልተስማሙም። አሁን ከመሬት ተነስታ እህቷ ያለችበት ያረፈችበትን ሆቴል ለአቤል ልትነግር የቻለችው ይቺ ልጅ ምን አስባ ነው? ወይ ላቤል ወጥመድ አዘጋጅተው ነው፣ ወይም እዚህ ስራ ውስጥ እዚህ ወንጀል ላይ ትሳተፋለች ማለት ነው። ወይም በገንዘብ አልተስማሙም፣ ወይ ብቻ በሆነ ነገር አልተስማሙም። አሳልፋል እንዴት ላቤል ልትሰጣት ያረፈችበትን የሆቴል ቁጥሩ ምናምን እንዴት ልትሰጠው ቻለች? እኔ በጣም ግራ ነው የገባኝ። በደንብ ጥንቃቄ ማድረግ ያለባቸው ይመስለኛል። ይሄ ነገር ወጥመድ እንዳይሆን እንግዲህ ብዙ ጊዜ እነ ልዑልም ታስታውሳላችሁ፣ በፊት በመስፍን ጊዜ እዚህ ቦታ እንደዚህ ያለ እንትን አለ መስፍን አለ እንትን እያሉ በሄዱበት በጣም ብዙ ወጥመድ በጣም ብዙ ሰው የተጎዳበትን ታስታውሳላችሁ። እና አሁንም ለአቤል እኔ ፈረውለት በእርግጥ ይቺ የቤት ሰራተኛው ብትያዝ አቤል ነፃ ይወጣል። ለመጨረሻ እስካሁን ድረስ ባለፈውም የተለቀቀችው ምንም አይነት ማስረጃ ምንም አይነት አሻራ ስላልተገኘባት ቃሏን ሰታ ማን ነው ዘበኛው እና እሷ ቃላቸውን ሰጡ። ምንም አይነት እንትን ስላልተገኝባቸው አቤል ታሰረ፣ እነሱ ተለቀቁ። አሁን ግን አቤል እያሰባሰበ ያለው አቤልም ልልም እያሰባሰበ ያለው እንግዲህ ስለዚ ስለ ሊያ የተባለች ሴት በጣም ኃይለኛ አደገኛ ወንበዴ እንደሆነች ከልጆች ሕፃናቶችን ትምህርታቸውን አስተታ ያልሆነ አደንዛዥ እንትን እያለች እያስጠቀመች የእሷን ወንጀሎች እያሰራች እሷ በእጁ አትነካ ማሻራ ምናም እንዳይገኝባት ምንም ነገር ለማድረግ ስትፈልግ በእነዚህ ልጆች እየተጠቀመች እሷ እንደፈለገች እየሆነች ነው ያለችው እና ይህ ሁሉ ነገር ስለታወቀባት ብዙ ማስረጃዎች አላቸውን። ልዑል ልጋም፣ አቤል ልጋም። አሁን እንደው ይች እህቷ እውነት ከሆነ እዛ ሆቴል ውስጥ ይች ልጅ ካለች፣ አረ መድኃኒዓለም፣ እኔ ይቺ ልጅ መሸለም አለባት ነው ምላችሁ። እህት የተባለችው እህቷን አሳልፋ ለህግ ከሰጠች የእውነት መሸለም አለባት። ምን አይነት ወንበዴ፣ ምን አይነት እንትን እንደሆነች እያወቁ ነው እንግዲህ ቦታ አናቅም እያሉ ባለፈው ያሁሉ እንትን ሲሉ ነበር። ዛሬ ደግሞ ከመሬት ተነስታ እህቷ ያለችበት ያረፈችበትን ሆቴል ተናገረች። በጣም ግራ ግብት ትብሎኛል። እኔ ሳስበው ሳስበው ራሱ ግራ እየገባኝ ነው። ወጥመድ እንዳይሆን ብዬ ማለት ነው። ለአቤል የተዘጋጀ ወጥመድ እንዳይሆን ሲጀመር እዛ ቦታ ላይ አቤል ብቻውን አይሄድም። በደንብ ጥንቃቄ ያደርጋሉ። ከጀርባም እንግዲህ ከካሜራ ጀርባም ሰው አለ ሁልጊዜም እንደሚሉት እንግዲህ የሕግ አካል ይዘን ነው የምንንቀሳቀስ ይላሉ። እንግዲህ ፈጣሪ ይጠብቃቸው። ብቻ ይቺ እህት የተባለችው እውነት ትክክለኛ ከሆነ እውነት ለመናገር እኔ ደስ ብሎኛል። ዛሬ በጣም አቤል ነፃ የሚወጣበት ቀን ነው። እዛ ቤት ውስጥ እውነት ይቺ ሊያ የተባለች ሴት ትክክለኛ እዛ ቤት ውስጥ ካለች እህት የተባለችው ልጅ በጣም በጣም እኔ አቤልን ነፃ እንዳወጣችው ከሱም አልፎ ሌላዎቹንም ትንንሽ ህፃናቶቹንም ነጻ እንዳወጣች ነው የሚቆጠረው። እና በዚህ ስራ ውስጥ እንግዲህ አብሮ የሚሳተፉ ይመስለኛል። ይህ ታማቾቹ ራሱ ምንም አላማሩኝም። ባለፈው አላየውም ስምንት ዘጠኝ አመት ነው ዘጠኝ ወር ስምንት ወር ሆኖኛል እያሉ የቋጡን የንትኑን እያሉ ነበር። እና ዛሬ ደግሞ በድንገት ደውላ እዚህ ቦታ እንዳለች የሆቴል ያረፈችበትን ቁጥሩ ምናምን ሁሉ ነገር ላቤል። እንዴት ነው ከመሬት ተነስቶ ሰው እንደዚህ አይነት ነገር የሚያደርገው? አጠራጥልም። አብራ ከዚህ ወንጀል ውስጥ የምትሰራ ይመስለኛል። ወይ በገንዘብ አልተስማሙም ወይ በምን፣ እኔ ብቻ አላቅላቸውም። እነሱ የራሳቸው ጉዳይ። እኛ የምንፈልገው ሁለታቸው ህታማቾቹ ሳይሆን አቤል ነፃ የሚወጣበትን ቀን ብቻ ነው የምንፈልገው። ምንም በማያውቀው እስካሁን ድረስ በልጅቷ ሞት በጣም እየተሰቃየ ያለው አቤልና አቤል ነው። እውነት ለመናገር እንደዚህ የድሮ አቤል አይደለም። ፈገግታው፣ ሁሉ ነገሩ ጠፍቷል። ከፊቱ የሚታይበት ሀዘን ብቻ ነው። ራሱን እየወቀሰ ያለው ልጅቷ እዛ ቤት ውስጥ ገለው ቤት ውስጥ አስቀምጠው እንደዚህ ስቃይ ሲያሳዩት የነበሩ እነዚህ ሰዎች እውነት ትክክለኛ እንደው እዛ ቤት ውስጥ እዛ ሆቴል ውስጥ ካለች ይቺ ልጅ ሊያ ወይም አለምነሽ የተባለችው ሴጣን ከሷ ጀርባ ሌላ ሰው እንዳለ ነው የምገምተው። እርግጠኛ ነኝ፣ እቺ ሊያ ብቻዋን አይደለችም። እንደዚህ አይነት ነገር ስታስብ ስታቅድ ማለት ነው። ከእሷ ጀርባ ደግሞ ዋናው ያለ ይመስለኛል። እና እንደውም አሁን የዚህችን ጉዳይ በደንብ ካጣሩ በኋላ በደንብ መታየት ያለበት ደግሞ ከጀርባ ያለው ሰው ማን ነው፣ ማን አዟት ነው? አቤል ቤት ሰራተኛ መስላት ገብታ እንደዚህ ዘጠኝ ወር ሙሉ የፈጀባት እንትን ይህንን እንትን ለማሰራት ስለዚህ፣ ከእሷ ጀርባ ማን ነው የሚለውን በደንብ ማጥናት ያለባቸው ይመስለኛል። አሁን በጣም ልውል እንደ በፊቱ አይደለም። በፊትም ቆራጥ ነው። አሁን ደግሞ ባቤል ጉዳይ ይሄ የህይወት ጉዳይ ነው። እንደ ቀልድ ምናምን የሚታይ ነገር አይደለም። ይሄ ሰው ህይወት ነው። በዚህም እንግዲህ ያለው ውላችን እንግዲህ ቆርጦ ተነስቷል። ብቻ እኔ እግዚአብሔር አምላክ ይሄ ይጠብቃችሁ። እኔ ቤት ውስጥ ሲጠሩ የሆነ እዚህ ቦታ ሲባሉ፣ ጫካ በጫካ ሲሄዱ ሁልጊዜ እፈራላችኋለሁ። በቃ ማለት አንዳንዴ ቤትም ስትሄድ ሰው እንኳን ብጫዊ ወይንትን ወይም ትንብታት አይደርስልሽም። ቤታቸው ውስጥ ወስዶ ምን እንደሚያደርጉሽ ጫካ ውስጥም እንደዛ እና ገላጣማ ነገር ሲሆን ራስሽን ለመከላከል ምናምን ትትያለሽ እና መኖሪያ ቤት ሲሆን ደግሞ ትንሽ ይከብዳል። ይሄንን ብቻ ነው እኔ የምፈራላቸው። እንደዚህ አይነት ቦታ ሲጠሩ ሲሄዱ ሁልጊዜም እግዚአብሔር ብቻ ይጠብቃቸው ነው የምለው ወንድሞቻችን። እውነት ዛሬ አቤላችን ነፃ ይወጣል ብለን ተስፋ እናደርጋለን። ይቺ ሴት ትያዛለች፣ እንዲሁ ዛሬ በቁጥጥር ስር ከዋለች ወይኔ ወይኔ! እና እንግዲህ አቤላችን በጣም ደስ ብሎታል። እውነት ከሆነ ይቺ እህት እየተባለችው እህቷን አሳልፋ ለአቤል የምትሰጠው ከሆነ ዛሬ በጣም በጣም ሌት ያለቀን ነው። በጣም ደስ ብሎኛል። ወንጀል ሰርታ እንደዚህ በቀላሉ የምታመልጥ ሴት አልነበረችም ድሮም ድሮም እነ ልውል እና እነሱ ከያዙት የሆነ ነገር እስከ መጨረሻው ድረስ እንግዲህ እህት የተባለችው እንግዲህ እያያችሁ ነው። በልውልም በእሱም ካለችበት ቦታ እንዲያወጡ እነሱ እንደሚያውቁ እንግዲህ አቤልም በፊትም የሆነ ጥርጣሬ አድሮበት ነበር እንግዲህ እውነት ደግሞ ሳትሁል ሳታደር እንግዲህ አጋለጣት ማለት ነው። እንግዲህ እህትየዋ እዛ ሆቴል ውስጥ አለች ከተባለበት እዛ ቤት ውስጥ ካለች የእውነት እህትየዋ እህቷን አሳልፋ የሰጠቻት የእውነት መሸለም አለባት። ትክክለኛ መሆኑ ደግሞ እህቷ ካለች ኦኬ፣ እሷ መሸለም አለባት። ምክንያቱም የወንጀል ተባባሪ እንዳልሆነች በዚሁ እንትን ይልላታል። ላቤል ወጥመድ አዘጋጅታ ከሆነ ደግሞ እሷም እንደ እህቷ ከርቸሌ ትገባለች። እውነት ወጥመድ ከሆነ እዛ ጋር እንደዚህ አይነት ነገር አዘጋጅታ አቤል እዛ ቤት እንዲሄድ ካደረገች ካደረገ እኔ አላቅም። የእውነት እንደው ህግ የለም ማለት ነው። እንደው በሰው ህይወት እየቀለዱ ያሉ ሰዎች ገንዘብ ገንዘብ ገንዘብ እኔ አንዳንዴ ግን የምታስቧቸው ሰዎች በጣም እንጃ የእውነት ገንዘብ የሚያሳድዱ ሰዎች ግን መጨረሻቸው ምን እንደሚሆን አላውቅም በየጊዜው ገንዘብ ነው በየጊዜው ኦ እንዴት ያሰለቻል ሰው እንዴት ነው ከሰው ህይወት እና ከገንዘብ የሚያወዳደረው ይችልጅ ሁለት እህቶቿ እንደሚያወሩ ከሆነ ከእህታቸው ጋር ፀብ እንደሆኑ እየተናገሩ ነበር። ደግሞም ያው እንግዲህ እውነትን አውጡት ብለው ያጋፍጡኛል ብለውም ይሆን አላግላቸውም ግን በፊት ፀብ እንደሆኑ ሞር ምንም ነገር እንደማይነጋገሩ ምናምን በአባታቸው የመጣ እንደተጣሉ ነው እንግዲህ እየተናገሩ የነበረው ዛሬ ደግሞ ድንገት ደውላ እዚህ ሆቴል ውስጥ እንዳለች እህቴ ዚናት ብላ እንግዲህ ለአቤል ጥቆማ አድርጋለች። ይቺ ልጅ ምን አስባ ነው ትክክል ነው ወይስ ውሸት ነው የሚለውን እንግዲህ አቤላችን እንግዲህ በተቻለው አቅም ከጀርባም ሰው ይዘው ደግሞ የህግ አካል ይዘን ነው የምንንቀሳቀሰው ብለዋል። እንግዲህ አላቅም። እንግዲህ ፈጣሪ የሆናቸው እውነት ይቺ ልጅ ተገኝታ አቤል ነጻ የሚወጣበትን ቀን ደግሞ እግዚአብሔር በቅርብ ያድርገውና እንደ እውነት የሚያርፉበት እዚህ እኔ እንደዚህ አይነት ወንጀል የሚሰሩ ሰዎች መጨረሻቸውን ያሳያል። ሁልጊዜ የምምለው መጨረሻቸው ያሳያል። የዚች ልጅ ደግሞ እያያችሁ ነው። የህፃናቶችን ህይወት እየበጠበጠች በአስር ሺህ ሀያ ሺህ እየገዛች ህይወታቸውን ያልሆነ መድኃኒት አደንዛዥ እያስንትን እያለች እንዲህ በቀላሉ የምትታለፍ ሴት አይደለችም። ሊያ የተባለች የቤት ሰራተኛ ማለት ነው። ብቻ እግዚአብሔር ያጋልጣት የእውነት እስከ መጨረሻው ድረስ መጨረሻውን ያሳይ እና አቤል ነፃ ይውጣል። ሁላችንም እንደው አንዳንድ ጊዜ ለራሳቸው ጊዜ መስጠት አለባቸው። ሁሉ ጊዜ ለሰዎች እየተሯረጡ እየተሯረጡ ይኸው በሚሄዱበት ሁሉ እያሰቡት ምን ያሉት እንደዚህ አይነት እንትን የሚበዛባቸው ምንም ለራሳቸው ጊዜ ስለማይሰጡ ነው። እና አንዳንዴ ብቻ ፈጣሪ ይጠብቃቸው። እኔ ሌላ ምንም አልልም። ክፉ ነገር አያሰማን። መልካም መልካም ነገር እንመኛለን። እውነት ሁላችሁም ጸሎት አድርጉለት ለአቤላችን በዚህ እዚህ ቤት ውስጥ እውነት እዛ ሆቴል ውስጥ ይቺ አለምነሽ ወይም ሊያ የተባለችው ሴት እዛ ውስጥ ከተገኘች በቃ አቤል ነፃ ወጣ፣ ልጆቹም አረፉ። እንደዚህ በአስር ሺህ ሀያ ሺህ እየገዛች ከጎዳና እያነሳች ህይወታቸውን ያበላሸችባቸው ብልሹ ሴትም እሷም ፍርዷን ታገኛለች ማለት ነው። ብቻ ሁላችሁም ጸሎት አድርጉ ላቤላችን አሁን ሊያሁኑ ይሳካል ብዬ ተስፋ አደርጋለሁ። የእውነት ይሳካል፣ ደግሞም ይሳካል። እኔ በጣም ነው ደስ ያለኝ ዛሬ፣ በጣም ደስ ብሎኛል። መጨረሻውን ያሳምረው። እንዴት ተነሳስታ ነው ልጅቷ እህቷ ያለችበትን ቦታ ልትጠቁም የቻለችው? ግራ ግብ ትሎኛል የእውነት እውነት ይቺ ልጅ ትክክለኛ ነው ወይስ ብቻ እስኪ ይሁን ይሁን ይሁን ይሁን ይሁን ቸርቸሩ ምንድን ነው እኛ መልካም መልካም ነገር እንመኝ አቤል እንዴት እንዳለቀሰ ወይ ስቅስቅ ብሎ ነው ያለቀሰ እንደ ሴት ልጅ ወይኔ ይመስለኛል ያለ ስሙ ስም ሰጥተውት ስራውን እንዳይሰራ አድርገውት እና እንደዚህ በቀላሉ የሚታለፍ አይደለም። የዚሽ ጉዳይ ብቻ ፈጣሪ እንዳሰቡት እዛ ቤት ውስጥ እዛ ቤት ውስጥ ምንም ሳትንቀሳቀስ እዛ ቤት ውስጥ ትገኝ ብላችሁ ጸሎት አድርጉ። ሲጀመር ማንም ሰው ወንጀል ሰርቶ ያለፋል ያደክማል እንጂ መጨረሻው መያዙ አይቀርም። መጨረሻው እንደምታዩት ነው። ስለዚህ ትያዛለች። በአሁኑ ግን አልቆላታል ብዬ ነው የማስበው። እዚያ ሆቴል ውስጥ እውነት ትክክለኛ እንግዲህ የቤት ቁጥሩን ምናምን እንትኑ አድራሻው ሙሉ ነው የሰጠችው ላቤል እህት የተባለችው ትክክለኛ እዛ ቤት ውስጥ ወጥመድ አዘጋጅታ ከሆነ ደግሞ እሷም በሕይወቷ ላይ ፈርዳለች ማለት ነው። መቼም እንደዚህ ነገር አታረግም። ለአቤል ወጥመድ አዘጋጅታ እዛ ናት ካለች እኔ እንጃ ምን እንደሚጠብቃት አላቅላት። እህት የተባለችው ትክክለኛ እህት እዛ ቤት ውስጥ ካለች ደግሞ ለእሷ ምን እንደሚሰጣት አላቅም የእውነት አቤልን ነፃ ብቻ ታውጡ። ሌላው ሌላ ነው፣ የራሳቸው ጉዳይ ነው። ላታመርጨኝ አታራርጨኝ ያለ ሰውየው እንግዲህ እግዚአብሔር ያውቃል። መጨረሻዎቸው ምን እንደሚሆን አብረን እናያለን። ዛሬ ደስ ብሎኛል፣ አቤል ነፃ የሚወጣበት ቀን ነው ብዬ ነው ማስበው። ሁላችሁም ደስ እንደሚላችሁ አልጠራጠርም። ምቺ ቤት ሰራተኛ እዛ ሆቴል ውስጥ ካለች አለቀላት። ብቻ ሁላችሁም በጸሎት አስቡት እግዚአብሔር አምላክ ከእነሱ ጋር ይሁን እንግዲህ ልዑልም እንግዲህ ከጎኑ ነው አሉ ሁላቸውም እየተባበሩ ነው ያሉት በዚህ ጉዳይ ላይ ለማንኛውም እንግዲህ መልካም ወሬ ያሰማን ቸር ወሬ ያሰማን እያልን እንግዲህ የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ ያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ደና ደረሰን ብትወዷችኋለሁ ሰላምና ፍቅር እመኝላችኋለሁ